ከነዛ መሀል አንዱ አብዱ ነው። አብዱ የስፔሻሊቲ ተማሪ ሆኖ ተሆኜ የማቀው ታካሚ ነው። አንዳንድ ጊዜ ቲቪ ቶሎ ካልታከሙት፣ ሌሎችም ፋክተሮች ይኖራሉ። ቲቪ ካልታከሙት፣ አንተ ቲቪውን ወስደ ብትታከም እንኳን ቫይረሱ ሊሞት ይችላል፣ ሊጠፋ ይችላል። ሳምባህ ላይ የፈጠረው ጠባሳ ግን አይስተካከልም። ብቸኛ ሕክምናው ሳምባ መቀየር ነው። በኛ ሀገር ሴቶች ባታስበው። ስለዚህ ምንድን ነው ህክምናው? የሚሆነ ኦክሲጅን አተነፋፈስን ሰፖርት የሚያደርግ ኦክሲጅን ሁልጊዜ አፍንጫ ላይ ሆም ኦክሲጅን ብለው ጀስት ቤትም፣ የትም የትም ስትሄድ ኦክሲጅን ላይ መቀመጥ ነው። አብዱ እንደዛ አይነት ችግር የነበረበት ነው። ፖስቲቪ ፋይብሮስ ይባላል። ከቲቪ ህመም በኋላ የነበረ ፋይብሮስ እንደሆነ ማለት ጠባሳ ሆነ እንደማለት ሳምባ ማለት ነው። ስለዚህ አተነፋፈሱ ልክ አይደለም። ሰፖርት መደረግ አለበት። እስከ መቼ ነው ሰፖርት የሚደረገው? በቃ እስከ ሁሌ ለምን ያህል ጊዜ ከኦክሲጅን ባዶ መሆን ይችላል? መቼም አይችልም። እንደዚህ አይነት ሰው ነበር እና ተማሪ ሆኜ እኔ ወረዲ እዛ ስገባ አንድ ዓመት ምናምን እንዲጠጋው አካባቢ ነበረ። በሰዓቱ ራሱ ክፍሉ አንድ የአብዱ ክፍል ምትባላለች ጅማ ዩኒቨርሲቲ፣ ሁለት በሶስት ምናምን አይነት ትንሽ ክፍል ናት። እዛ ክፍል ውስጥ አንድ ዓመት ሊሆነው ነው። በቀን ውስጥ ምን ይሰራል ብትል ይሰግዳል። በጣም ሃይማኖተኛ ነው። ኦክስጅኑን አድርጎ ኦክስጅኑን አድርጎ ሽንት ቤት ይሄዳል። ሬዲዮ ያዳምጣል፣ ቁርአን ይቀራል። ይሄ ነው በቃ የሚያደርገው። ራስህን ብታስበው ይሄ ኑሮ ሲሆን ማለት ነው። ስለዚህ ሁሉ ጊዜ እየሄድኩኝ አብዱ እንደት ነህ እለዋለሁ። እዛ ተረኛ ብሆንም ባልሆንም እዛ ዋርድ ማለት ነው። አብዱ እንደት ነህ እለዋለሁ። አልሐምዱሊላህ አሁንማ እየዳንጉ ነው እየተሻለኝ ነው። ነገ እንደውም ውጣ ሳትሉኝ አትቀሩም። አብዱ ይሄንን ነው የሚመልስልን። ተነግሮታል እኮ ቢያንስ ከዛ ሆስፒታል ለመውጣት ሆም ኦክሲጅን የሚባል አለ። አይ ቲንክ በወቅቱ ዋጋ ሀያ ሺህ ብር ምናምን ይመስለኛል። ሀያ ሺህ ብር የለውም ሆም ኦክሲጅን፣ ወደ ቤቱ ቢያንስ ቤቱ እንኳን ገብቶ እንዳይተኛ ወይም ቤቱ በር ላይ ምናምን አለ አይደለም መንዳር ውስጥ እንዳይሆን ሀያ ሺህ ብር ሆም ኦክሲጅን ወይም የቤት ውስጥ ኦክሲጅን መግዛት ስላልቻለ ነው ዓመት ሙሉ እዛ ሆስፒታል ውስጥ የተቀመጠው። ግን እንዴት ነህ ብለህ ስትልም አሁን ማለት ተሻለኝ ነው፣ ነገ ውጣ ሳትሉኝ አትቀሩ፣ ነገ ምሄዳለሁኝ። ነገ ኒኒ እሱም እሱ ነው ትሉ፣ ተመሳሳይ ነው መልሱ። እንትንላል ተላል ልቤን ይደክመኛል። ለምንድ ነው አይማረረው? አይ የኔ ነገርማ ተስፋ አለው ብለሽ ነው? አይ ተስፋ የለህም አሉኝ እኮ። ለምን አይልም? እንዴት ነው ዝም ብሎ ሁሌን፣ በቃ ነገማ ውጣ ትሉኝ ያላችሁ የሚለው። ምክንያቱም እኔም እሱም እናውቃለን፣ እኔም እንደ ሐኪም እሱም እንደ ታካሚ እናውቃለን ያለበት ሁኔታ በጣም አንዳንድ ጊዜ እንደውም ለምን አትወጣም ምናምን ማለት ፈልጋለሁ ቼ እንደ ሀኪም ሳይሆን ይሄ በተለይ ስነ ጽሁፍ ፓርቱ እንትን ሲል አቡ ለምን አትወጣም ምናምን ማለት እፈልጋለሁ አንድ ቀን ጅ አብዱ ለምን አትወጣም ማለት እና ወይ ሞታለሁ አለ አብዱ አሁንም እየኖረ ነው ማለት ነው እንደዛ ነው የሚያስበው እኔ ደግሞ የማስበው እንደዚህ አይነት ሀሳቤ ነው መኖር ምንድን ነው ብዬ ጠየቅ እና ታዲያ መኖር ለአንተ ምንድን ነው መኖር ነው፣ አላህን እያመሰገኑ ነው እያመሰገኑ መኖር ብቻ መኖር ነው ማለት ነው፣ በአብዱ ዴፊኒሽን። እና ከአቅሜ በላይ ይሆኑብኛል እና በሆነ ወቅት ጋር የማቀው ፓይለት ሰው ነበር በሶሻል ሚዲያ። እና እሱ ሲያወራልኝ ግን፣ ለምሳሌ እንትን ሄደን እንደዚህ ተፈጥሮ እንደዚህ ምናምን ምናምን እያለን አይታህን ከጅማ ዩኒቨርሲቲ ግቢ ወጥተን ከጅማ ከተማ ወጥቶ ከኢትዮጵያ ወጥቶ ዓለምን የሚዞር አንድ ፓይለት እና አብዱ፣ አንድ ክፍል እስረኛ የተቀመጠ የበሽታ እስረኛ አብዱ አብዱ ዋስ የለውም፣ ሀያ ሺ ብር ቢኖረው ቤቱ የሚያስገባ ይሄንን። ከእሱ ጋር ሳወራ በጣም እንትን ያደርገኛልና ነገርኩት ለዚህ ለፓይለት እና ምን ሆነ መጨረሻ ላይ ያለ ምንም አልሆንም፣ በቃ አለም ሊቪንግ እንዳልሽው ምናምን አይነት ህይወትን ተቀየምኩ። ህይወትን ብቻ ሳይሆን ፈጣሪ ምን ማለት ነው? ምንድነው? አሁን ሊያስተምረን ይፋል፣ አይደል አንተ። በሰው በእኛ ሌቭል ኮንፍሊክት በጣም ተጨነው እና ህይወት እያመለጠችው ይመስለኛል። እንደው ሄዶ ሰርግ ምናምን ነገር አለ ለቅሶ መድረስ አያምራኝ። ይህ ነው እንትን ጋር ጠብቀኝ መጣው ምናምን ብሎ መቀጣጠር አያምርህ፣ መደባደብ አያምር ፎርዛት ማት እንደ መንገድ ስታል ፋሽን ደህና ናቸው እንደ ማለት እንዴት አለ ብዬ አስባለሁ። እኛ ዱን እያየሁ መጽሐፍ ልስጥ አልኩት። አሁን ህይወት እያመለጠው አይደለም ይመስለኛል። ስለዚህ ህይወትን በዚህ በኩል ቢይዛት መጽሐፍ አይ ቲንክ የዳንኤል ክብረት የአዲስ አበባ ውሾች የሚል የአዳም ረታን ግራጫ ቃጭሎችን በእውቀቱ ስዩምን የጌትነት እኒየውን መጽሐፍቶች ግጥም መጽሐፍ ምን እንደሚፈልግ አላቅም። ማታ ገባሁና ሰብስቤለ ምናምን ነገር ወሰድኩለት እና በመንግስቱ እየሄድኩ አብዱን ትለዋለሁ እና ወይ አልጀመርኩም፣ ወይ አልጀመርኩም። ሁለት ሳምንት ከቆየ በኋላ ዶክተር በቃ ሌላ ጊዜ ተሰጭኛለች ይህን ወሰጅ ዋለ ስረዳ አብዱ አማርኛ አይችልም፣ አብዱ ንባብ አይችልም። የኔ የእንትንነቴ ብዛት ነው እንጂ ማለት ነው ትንስ ላይ ለካስም እሱ ሊያነ በሚፈልገው መንፈሳዊ መጽሐፍ ሙስሊም እና በዚህ ሁኔታ ላይ እኔ ክፍለ ሀገር አንድ ረፍት አንድ ወር እረፍት ይኖረናል። መንዘው ፈሚባል ዳንዛ ሄጄ ስመለስ ሙስሊም ጓደኛ ያለኝ እና በናት፣ እስኪ ለጊፍት የሚሆን ሁለት የሙስሊም መጽሐፍ ግዛልኛል፣ ማለት መጽሐፍ ገዛልኝ፣ አሻገልኝ፣ ምናምን ነገር አቀበለኝ። በን ሄድኩኝ፣ ማታ ነበር የገባሁት። በጣም ትነው አብዱጋ ሄድኩ ን

የሆነች ነርስ መጣች። ማን ዋለች አብዱ ስላት ሁለት ሳምንት ሆነ ዋለች። እና እምባዬ አስታውሳ መሬን ላይ ነው ዱብ ዱብ ያለው። እና እቤት ገብቼ ግጥም ጽፍለት ፈለች ለአብዱ ግጥም አለን ብላት ሰው ያንቀማ አብዱ እንደሞት የሰማው ኮርኒስ ነው ሰማዩ፣ ግድግዳ፣ አድማሱ ያች ሳጥን ቤት ናት ዓለም ማለት ለሱ ከሞት እስከ ህይወት ምን ያህል ይርቃል? ስንት ነው መጠኑ? አንድ እርምቻ ብቻ አንድ እርምጃ ብቻ ከአፍንጫው አንስቶ እስከ ኦክሲጅን ጋኑ። እዛ ቤት ውስጥ ነው ውሎ፣ ሲወጣ ላየው ከኩዮቹ መዋል ድርሱ አይናፍ አብዱ እንዴነ ስለው ብዬ ጻፍኩና፣ ከዛ ራሴን መጠየቅ ጀበ፣ ምንድን ነው የፈለግኩት አሁን እኔ ማክ የሆነ አሁን ለአብዱ የሆነ ነገር ንጽፍለት አደል ይፈልግ አብዱ ከፈጣሪው ጋር ዲል የነበረው የሆነ ስምምነት የነበረው ሰው ነው እኔ አሁን እየዘባረኩ ያለ ለምን ሞተ እንዴት ሞተ ያች ክፍል ህይወት ማለት ለሱ በቃ አድማስ ማለት ግድግዳ ነው ለሱ ሰማይ ማለት ኮርኒሱ ናት ምን ላረግ ሚፈልገ አብዱ እንደዛ ያለኛ አብዱ አላማረር ብያስቀምጬ ህይወቴ ማይጭ እኔ እንዴት ነው ስጥቴን ህመሜን፣ ጭንቀቴን ሳይኮ እኔ እዚጋ ችግሬን እዚጋ እግዚአብሔርን አስቀምጨ፣ ያረ እግዚአብሔር በአንተ በኩል ቀልሏል ችግሬ እንዴት ነው የሚመዝን ብዬ ከእግዚአብሔር መከራከር ሰው ነኝ። ከአብዱ መማር አለብኝ አይደል? ስለዚህ እኔ ህይወት ውስጥ ህይወቴን እንደ መጽሐፍ ቅዱስ በወስዳት አንድ አዋልድ መጽሐፍ የእኔ እምነት ውስጥ ተጨመረ፣ መጽሐፈ አብዱ ባለ አንድ ምዕራፍ ባለ አንድ ቁጥር። አልሐምዱላህ። እንደውም ነገ ሳልወጣ አልቀርም እላለሁ ለራሴ የሆነ ነገር ሲጸቀኝ ማለት ነው። ስለዚህ ላይክ ምንድን ነው ጽፌ የፈለኩት፣ ምክንያቱም እግዚአብሔር ከአብዱ ጋር ዲላ፣ ከፈጣሪው ጋር የራሱ ከአላሁ ጋር ከሰው ፈጣሪ ጋር የራሱ ስምምነት ያለው ሰው ነው። ግን እንደዛ ብዬ አልተውኩ፣ እንደገና ታሪኩን ጻፍኩት፣ ምክንያቱም ያችን ግጥም ተውኳት እንጂ ታሪኩ ብዙ የሚነገርለት ነው አብዱ እኔ ጭምር ስለተማርኩበት ማለት ነው።